አንቺነች እንደ ሄሜና ቡሩቅ አንድ እንዲሆን ያረግሽ። በናሽ የምርሽን ነው? አረ በጣም ነው። እንደምታውቂው አንቺ ሄሜና ቡሩቅ ባለፈው የታደጉ ጊዜ ዳኔና ሄሜ ቡሩቅ አይጠቅምሽም ዳኔ ጋር ሂጂ ብላችኋል ትያለሽ። ሄሜ ሂቶች፣ አረ ባክሽ፣ እውነቱን እኔ ናገር ከተባለ ምንድን ነው ያላችሁት? ቡሩቅ እቺ ዚህ ሙት እየሰራች ነው፣ ከዚህ ልጅ ተለያየ ያላችሁት እናንተ ያደላችሁም እንዴ? አይደላችሁም ወይ? እና ብርሽ ቤት ሰራተኛ ነው የምትሰራው ሲጀመር። እሷ እራሷ ሆነ ቤተሰቦችን የማታቅ ሴት ነች ሲጀመር፣ ሰራተኛ ነች የመጣችው። ከዚች ተለያዩ ያላችሁ ብሩክ ነው ኮታታ አንቺም ደሞ የብሩክ ጌታ አዚልሽም ደሞ ሰው ደሞ አሮጊት አትበይ ማን ሙቆ አሮጊት ያለሽ እንደ አይታይሽም ቢደረውት እንደውሽ ማለት ነው፣ ሴትዮ እና ማለት ነው ብሩክና ሄም አንድ እንዲሆን እያረገ ነው። ምን ታውራለች ወናታችሁ እቺ ልጅ ባለፈው ብሮክ እና ሄም ጊዜ ውዶች ልንገራችሁ ገስት ላይ ጉሩፕ ከፍቶ ሰላሳ ሁለት ሰዎች ማለት ነው እንዶም አሁን እናውራ ከተባለ እንዶም አትቀስ አትነካኩን ታውቅ ግን የምር ነው ምላችሁት ምንድነው ያሉት ብሮክ ከዚች ልጅ ተለያይ ከሄሜ እንድትለያይ እንፈልጋለን ገባችሁ እና ከሄሜ ላይ እቺ ልጅ አትጠቅምም እና የፈለገችው ወንድ ጋር ይ ከዚህ በፊትም ፋሲል ጋር ሄዳለች፣ አንቴን ጥላ። አሁን ዳኒ ጋ ዳኒ ጋ ጸብ እያለ ጸብ እንዳለ እያወቀች ሄዳ ዳኒ ጋ የፈለገችው እያረጋችው ነው። የፈለገች ቪዲዮ እየሰራች ነው። ፎቶ ከሱ ተነስታ እየለቀቀች ነው። እና ብሩኬ ሄሚ ጋ ያለው ነገር እዚ ጋ ይብቃ፣ አቆም እቺ ላንተ አጠቅምም እያላቸው አናበረም እንዴ፣ አደል እንዴ? እኛ ማ ግን ሄሜ እየማከረን ነበረ። ሄሜ ለአንቺ የሚጠቅምሽና ማይጠቅምሽን ነገር የሚታወቀው አንቺ ነሽ ብደ እየማከረን አንቺ ስቲ በደንብ ስሜ እንጂ ሀቁን ቡሮ ኬሚን ስለመወዳት እና ስለሚያከብራት እና በቃ ልቡ ውስጥ ደስ ይላለች ነው ከእሷ ጋር ያለ እንጂ እናንተ ስላላችሁ አይደለም። ገባችሁ? እናንተ እንደምታስቡ ማ ከሄሜ ጋር ተለያይ ከሄሜ ላንተ አትገባም እንደምትሉ ሚሰማ በሆን ኖሮማ ድሮ ነበር የሚለያየው። አይገርማችሁም? ምን ነው እኛነን አንተ ያረገ ነው እኛነን አላች። አረባክሽ የምርሽን ነው እችን እችን ማ እና ምናቃታለን ባክሽ ተነጋገሽ። ሴከኒ ባይ ባክስ ቀዝቃዛ ነገር ወሰጂ። ምን ትመስላለሽ ማለት ነው። ሰውን አሮጌ አትባይ። አሮጌ ራስሽ ነሽ። ቆ ነው የት እንደደረሽ እ ወይስ ፊልተር ፊትሽ ላይ ቀብተሽ ፊልተር ነው ምንድነው ነው ፊትሽ ላይ ትንሽ እንደዛ ነው እንደሚሰማሽ

ብሮኪን እንደዚህ እንደዚህ እያልሽ ነው አንቺም ብሮኪን እንደፈለግ ነው የፈለግሹ ነገር ባይ ሄሚም ደግሞ የምትሰማስተትለች ወይም ደግሞ ብሮኪን ትወዳለች። እኛም ብሮኪን የፈለገ ነው ነገር ብንነገርም ሄሚ ብሮኪን ስለምትወድ ምንም ነገር አይሰማትም። ገባሽ እያፈቀራችሁ ትኖራላች። አታገኙም። ኦኬ አው አፍቃሪዎች ናቸው። እናንተ የብሮክ ደጋፊዎች ናችሁ። አረባክሽ እኔ እና ጌ ሁነቴ ነው የምላችሁ። ብሩክና የሚሆነ ነገር ሆኖ እኔና ሄሜ ተለያይተናል ብሎ ለቀልድ የሚሆን ብናገር አቀናብራችሁ ሹራብሽ ላይ ቲሸርትሽ ላይ ነው ፎቶ ለጥፈሽ ምትወጪ፣ አይገርምሽም? አይገርምሽም? ይሄ ሲጀመርም የተላጣጠፋችሁት ይገኛላችሁ በየቦታ ሁሉ አደል እንዴ፣ እኛን አንድ አረጋችሁ ትላለች። ደግሞ አፋሌ ብላ አረባክሽ አንድ አርገሽ ሞትሻል። የምርሽን ነው። እና የብሩክ ላብ በየትሽበት ቦታ ሁሉ በሰላም እንድትኖር አይሰጥሽን ብለን እኛንን እኳን

አይ አይ ጉድ እንኳን ነው! ውዶች፣ ሰላም እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እኔ ታና ዲጂ ያለው። በእናታችሁ እንዴት ነው ነገሮ ወዴት ወዴት እየሄዱ ነው? በእናታችሁ እና ሰዎች ለማናኛውም እናወዳቸዋለሁ። የፈለጋችሁትን ነገር በሉ የሚሰማቸው ሰው